ከዚህ ከውጭ ጨዋታ ጋር የተያያዘ በተያያዘ በጣም ሁሉም ነገር በፍጥነት ነው የተከናወነው ብዬ ነው እኔ ማስበው እና ያ ነገር ደግሞ የውጭ ጨዋታ በጣም እንትን አድርጎብናል። ምክንያቱም ከኮችንግ ስታፍ ከተጫዋች አመራረጥ አንስቶ ጀምሮ በጣም ሁሉም ነገር ጥድፊያ የተሞላበት ነበር። ያ ነገር ደግሞ አሁን ላይ እንደዚህ በጣም እንድንቸገር አድርጎናል። እና ያ ነው ብዬ ነው ማስበው ና ያው እየታወቀ ነው ነጥብ እየጣልክ ብሄር ቁጥር እኛ ጋር ደግሞ አብዛኞቹ ወጣት ተጫዋቾች ናቸው ወደዛ ስትሬስ ውስጥ እየገቡ ነው የሚሄዱትና ይህን ነገር ነው ለማስተካከል እንደ ቡድንም እንደ ግለሰብም ከልጆች ጋር ሆነን ብዙ ነገር አውርተን እግዚአብሔርም መረድቶን ከዛስር ስር ዛሬ ከብዙ ጨዋታዎች ሽንፈት በኋላ ዛሬ እድል አርገናል። እና ያለው ነገር ይሄ ነው። ደጋፊው በጣም በውጤቱ ደስተኛ አልነበረም። የተለያዩ ቅሬታዎችን ነሳ ነበረ። ይሄ ደጋፊውን ወደ ድል ለመመለስ የተለየ ነገር ትሰሩ ነበረ? እንደ አንበለስ ተጫዋቾቹ ላይ የምትሰራው ስራ ነበር? እውነት ለመናገር ያው የኛ ደጋፊ ያው ኦቪየስሊ የታወቀ ነገር ነው፣ ያው እጅግ በጣም እግር ኳስ ወዳድ ነው ወደ ወላይታ ያለው ህዝብ ና ውጤቱም እነሱን አይመስልም። ለዛም ነው በጣም እንትን ያሉብን ና ያው አክሰፕት እናደርጋለን፣ ምንም ውጤት ሲጠፋ ያው ያለ ነገር ስለሆነ። ነገር ግን መልሰን ደግሞ እኛው ራሳችን ያንን ነገር መመለስ የምንችለው ያንን በሚገባ ከተጫዋቾች ጋር እንዳንበልም ከልጆች ጋር ብዙ ነገር ተነጋግረን ዛሬ ደግሞ ከምንም በላይ ደግሞ እግዚአብሔር ረድቶን ህዝቡንም አስደስተን ቀጣይም ደግሞ በዚህ ሞራል ያሉትን ጨዋታዎች ቀሪ ጨዋታዎችን አሸንፈን ወደ ቀድሞ ወላይታ ዲቻ ህዝቡንም ወደ ደስታ እንመልሳለን ብዬ አስባለሁ። ባልተለመደ ሁኔታ ነው በሰባት ጨዋታ ሶስት አሰልጣኝ ተቀያይሮ አሁን አራተኛ አሰልጣኝ መሳይ ተፈሪ የመጣውና ይሄ የአሰልጣኝ መቀያየሩ በቡድኑ እንቅስቃሴ ውስጥ ተጽዕኖ አድርጓል። ኦቪስሊ በቃ ልክ ነው፣ ምንም እቀበለዋለሁ። እኔም ትልቅ እንትን ነው፣ ምክንያቱም ከዝግጅት ጀምሮ አንድ አሰልጣኝ ወስዶ ራሱ የሚፈልጋቸውን ተጫዋቾች የሚፈልገውን አጨዋወት ሲስተም ይዞ ሲቀርብና በእንደዚህ ደግሞ በተቻኮለ መንገድ ደግሞ የተጫዋች አመራረጥ የአሰልጣኝ አመራረጥ ተደርጎ ወደ ውድድር ስንገባ በጣም አስቸጋሪ ነው የሚሆነው። እና ምንም እንትን የለውም እቀበላለሁ አድርጎብናል። ትልቅ ነገር እንትን ብሎብናል። አሁን አሰልጣኝ መሳይ ከኢትዮጵያ ብሔራዊ ቡድን መልስ አግኝታቸዋል። የዛሬው ድል ደግሞ የበለጠ ለቀጣይ ጨዋታዎች መነሳሳት ይፈጥራል። ከአሰልጣኞቹ ጋራ ተቀናጅታችሁ ድሉም የሚፈጥሩ መንፈስ ይዛችሁ በቀጣይ ደጋፊውንም ክለቡንም ወደ ተሻለ ደረጃ ለማድረስ ምን ታስባላችሁ? ቅድም እንዳልከው ያው መሳይ ተፈሪ ብሔራዊ ቡድን አሰልጣኝ ነው። ያው እንደ ድል ሆኖ ያው እሱም ወደ እኛ ጋር መጥቷል። ትልቅ አሰልጣኝ ነው። ከእሱ ጋር ለመስራት ያው ሁላችንም እንትን እንላለን። ያው መጥቶ አበረታቶን እንትን ያለው የዛሬውን ጨዋታ በድል መጀመር አለባችሁ ከዚህ በኋላ የሚኖረንን ጨዋታዎች ሁሉንም እያሸነፍን የወላይታን ሕዝብ እናስደስታለን የሚል ነገር ነበር መቶ ስብሰባ ቦታ ላይ አበረታቶን የሄደው እና ያው ከውጭም ሆኖ ሲመራ ነበር በስልክ እየመራ ነበረ። እና ያለው ነገር ይሄ ነው። ያው ቀሪዎቹንም ጨዋታዎች ከሱ ጋር ሆነን ከልጆች ጋር ተጋግዘን ድል እናደርጋለን። አመሰግናለሁ እኔ።